ሰላም የእውነት ያሳርፋል ቻናል ተከታታዮችና ወዳጆቼ እንዴት ናችሁ? በአንዳንድ ምክንያቶች ጠፍቼ የነበረ አሁን ግን ተመልሻለሁ። ከዚህ በኋላም እንደተለመደው እስልምናን እያወደምን ሙስሊሞችን ከዘላለም ሞት በእግዚአብሔር ቃል እየታደግን ካለፉት ጊዜያት በጠነከረ ሁኔታ እንቀጥላለን። የምለቃቸውን ሁሉ በመከታተል አብራችሁ ለመቀጠል ፈቃደኛ የሆናችሁ አብረንህ ነን እያላችሁ አስተያየት መስጫው ላይ በመጻፍ አሳውቁኝ። ዛሬ ሁለት መልእክቶችን ይዤላችሁ ቀርቤያለሁ። አንደኛው ለምን ከዛኪር ናይክ ጋር አይከራከሩም በራቸውን ዘግተው ለምን ይንጫጫሉ ለሚለው የሙስሊሞች ተደጋጋሚ ጥያቄ መልስ ሲሆን ሁለተኛው ደግሞ ደስ በሚል ሁኔታ አንድ ሙስሊም የኢየሱስን አምላክነት አለማመን ያልቻለበትንና እጅ የሰጠበትን ሙግት ነው። ሁለቱንም በተከታታይ የምትሰሙት ይሆናል። ላይክና ሼር በማድረግ ጀምራችሁ እስከ መጨረሻው አብራችሁኝ ሆኑ There were people who started challenging. And one such person, Sam Shamoun. Sam Shamoun. ሊከራከሩኝና ሊፈትኑኝ የሚፈልጉ ሰዎች ነበሩ እና ከነዚህ ሰዎች መሀል አንዱ ሳምሻሙን ነው። ዛርና ር ሚን ዛኪር ናይክን ፊት ለፊት አገኘሁት፣ ለክርክር ጠራሁት። ነገር ግን ፈሪ ነውና ሊከራከረኝ ከማሰቡ በፊት አንድ ሚሊዮን ሰዎች ትምህርት መከታተል እንዳለባቸው መለሰልኝ። ሁለት ሺህ አንድ ላይ ይህ ነበር። ዊሊያም ካምቤልን ናይል ስዊስ ሁለተኛ ደረጃ ትምህርት ቤት ሲከራከር ነበር፣ እና እኔ ተገኝቼ ነበር። በአድማጮቹ ፊት ጠራሁት እና በማንኛውም ጊዜ በማንኛውም ቦታ እከራከራለሁ አልኩት እና ልክ እኔ ይህን እንዳደረግኩት አንድ ሚሊዮን ሰች ትምህርትን እንዲከታተሉ ማድረግ ስትችል እኔ እከራከራለሁ አለኝ። አንተ ፈሪ፣ አንተ ልክ እንደ ነብይ ነህ ከእሱ አትሻልም አልኩት። በፊቱ ያልኩት ይህንኑ ነው እና አልዋሽም። እውነት እንደምናገር ጌታ ያውቃል። እኔና ፈሪው በስኳኪ የህዝብ ቤተ መጻሕፍት ውስጥ አጭር ክርክር አደረግን። በአንድ የግል ክፍል ውስጥ ጥቂት ጓዶቹ ብቻ ነበሩ። ከመካከላቸው አንዱ ሳቢል አህመድ ነበረ። ክርክሩ በክርስቶስ አምላክነት ላይ ነበረ። እናም ኢየሱስ የመጀመሪያና መጨረሻ እንደሆነ በሚናገርበት በራእይ ምዕራፍ 1 ከቁጥር 17-18 ቀበርኩት። ያንን ቀረፃ በጨራሽ አላስተላለፉትም ምክንያቱም

እንደ ሳም ሻሙን ያሉ ሰዎች ወይም እንደ ዴቪድ ያሉ ሰዎች ክርክር ማድረግ ከፈለጉ ታዋቂ ሆኑ፣ በአጭሩ በቂ እንዳልሆንን በእሱ ደረጃ ላይ እንዳልሆንን ተናግሯል። የሚያስገርመው ነገር ዛኪር ናይክ በመጨረሻ አስተያየት ለመስጠት የተገደደበት ምክንያት ሙስሊሞች ለአመታት ወደ እሱ እየሄዱ እነዚህን ክርስቲያን ተከራካሪዎች ለምን አትመልስላቸው? ለምን ሳም ሻሙንን፣ ዴቪድ ውድን፣ ክርስቲያን ፕሪንስን፣ ጄምስ ዋይትን፣ ጄስ ሚዝን እና ዊሊያም ሌን ክሬግን ለምን ተከራከር አታሸንፋቸውም? ይሉ ስለነበረ ነው እና ዛኪር ናይክ ከእኔ በታች ናቸው 20 ሺህ ወይም ሚሊዮን ወይም የቱንም ያህል ወደ ክርክሩ አያመጡም፣ ስለዚህ ከእኔ ጋር ለመከራከር መቅረብ አይገባቸውም ሲል ነበረ። ይህ ሰው በህይወቱ ውስጥ አንድ እውነተኛ አንድ ትክክለኛ ተከራካሪ ገጥሞ የማያውቅ ሰው ነው። ዛኪር ናይክ ከማንም ጋር ፊት ለፊት ሲጋፈጥ ወይ አንደኛ ስለ እስልምና ምንም የማያውቅ ሰው ነው፣ ወይም ሁለተኛው ደግሞ እሱ በንግግር ሊያሸንፋቸው የሚችላቸውን ሲያገኝ ነው። እነዚህ ሁለቱም ምድቦች ናቸው። መቼም ቢሆን እስልምና በጥንቃቄ የተማረና ከአነጋገር ደረጃው ጋር የሚመሳሰል ሰው ሲገጥመው አይታችሁ አታውቁም።

እናም ፈጽሞ አያደርገውም። በእውነቱ ድንቅ ዘዴ ነው። ከዓመታት በፊት ሁለት ሶስት ሰዎችን ተከራክሯል። እና ሳም ይህንን ያወቅኩበት ምክንያት ስጀምር ወይ ዛኪር ናይክ፣ ዛኪር ናይክ ሁሉንም ክርስቲያን ተከራካሪዎች እያሸነፈ ነው ሲሉ ሰማው እና ሙስሊሞች ሁሌ ዛኪር ናይክ የክርስትና ምርጥ ተከራካሪዎችን በሙሉ ውድቅ አድርጓል፣ አሸንፏል ሲሉ ነበር። እውነት ነው አልኩ። እናም ሄጄ የዛኪር ናይክን ስብስብ በዲቪዲ ላይ አዘዝኩ። የዛኪር ናይክን የክርክር ስብስብ አዘዝኩና፣ ጥሩ አሁን እነዚህን ሁሉ ክርክሮች ማየት ይችላለሁ አልኩ። ነገር ግን እዚያ ላይ ሁለት ክርክሮች ብቻ ነበሩ። የተቀሩት ትምህርቶች ነበሩ። እና ቆይ የቀሩትን ክርክሮች ተሳስተው ሳያስገቡት ቀርቶ ነው? ምንድን የተፈጠረው? እነዚህን ሁሉ ዓመታት ሲከራከር እንደነበር ሰምቻለሁ። ምንድን የተፈጠረው? ምንድን የተፈጠረው መሰለ፣ ድሮ ሁለት ሰዎችን ተከራክሯል፣ ነገር ግን ብዙ ሰው እንከራከር ቢለውም እንኳን ከዚያን በኋላ አንድ ጊዜ እንኳን እውነተኛ ልምድ ያለው ክርስቲያን ተከራካሪ ገጥሞ አያውቅም። ሁሉ ጊዜ መልሱ ዴቪድ ውድ ትኩረት ለመሳብ እየሞከረ ነው የሚል ነው። ግን የኔ ጥያቄ ዛኪር ናይክ ከእኔ ጋር መከራከር አለበት የሚል ሆኖ አያውቅም። ነገር ግን አንድ ትክክለኛ ተከራካሪ መከራከር አለበት የሚል ነው። አሸናፊ ተከራካሪ ነው ብለው የሚያስቡት የሱ አድናቂዎች ናቸው። ወደ እኛ የሚሮጡትና ለምንድነው ዛኪር ናይክን ፊት ለፊት የማትገጥሙት እና የማትከራከሩት የሚሉ ስለምን እያወራችሁ ነው? እንጋፈጠዋለን፣ ችግር የለም በማንኛውም ጊዜ አሁኑን ክርክሩን አዘጋጁ እንላለን። ነገር ግን በመጨረሻ የእሱ ምላሽ አይ ሁሉም ሰው ከኔ በታች ነው የሚል ነው የሚሆነው። እንግዲህ ሁኔታው ይሄ ነው። ዴቪድ እና ሳም ዛኪር ናይክን መጋፈጥ ፈርታችኋል ለምትሉ ዛኪር ናይክን በደስታ እንጋፈጠዋለን። አዘጋጁ ከዛ ግን ዛኪር ናይክን ስትጠይቁት አይ ከኔ በታች ናቸው ይላችኋል። ሙስሊሞችም ተመልሳችሁ ይኸው ከሱ በታች ናችሁ ትላላችሁ። ስለዚህ ሴ ጥቂት አስቡት፣ ከሱ እየሸሸን ነው እንፈራለን እና በተመሳሳይ ጊዜ ደግሞ ከሱ በታች ነን እሱን ለመከራከር ብቁ አይደለንም። እና ይሄ በተደጋጋሚ የምናየው ትልቅ ቅዠት ነው። አሁን በምናያቸው በዚህ ተንቀሳቃሽ ምስሎችም ውስጥ እናያቸዋለን። ዛኪር ናይክ መሐመድ በመጽሐፍ ቅዱስ ውስጥ እንደተጠቀሰ መጽሐፍ ቅዱስ እንደተበረዘና ሊታመን እንደማይችል ይናገራል። የትናንትናውን ታስታውሳላችሁ ንታ ሰቢል መድ ሳቢል መድ ንስደር ን ርስ ዲ ዲን ን ሌላ እውነተኛ ታሪክ ላካፍል ይችላለሁ። ሳቢል አህመድን መጠየቅ ትችላላችሁ። ጓደኛ ነው ማነጋገር ትችላላችሁ። ከዲን ሾው ኤዲ ጋርም ይሰራል። ከዋሸ ለጌታ መልስ ይሰጣል። ምክንያቱም በዚያ ነበር ሰዎች በእውነቱ ከዛኪር ናይክ ጋር በስኳኪ ቤተመጻሕፍት ውስጥ ትንሽ ክርክር አድርገናል። ዛኪር ናይክ ዊሊየም ካምቤልን ከመከራከሩ በፊት በስኳኪ ቤተመጻሕፍት ውስጥ ትንሽ ክፍል ውስጥ ተገናኝተን ነበር። በክርስቶስ አምላክነት ላይ ለመነጋገድ ነበር የተከራዩት። አስታውሱ በዚያን ጊዜ እኔ አልታወቅም ነበር። አንሰሪንግ ስላም እየታወቀ ነበር። እንደ አውሮፓውያን አቆጣጠር በ1998 አንሰሪንግ ስላም ድረገጽ ተጀመረ እና ለሙስሊሞች እየደረሰና ትኩረት እያሳበ ነበር። የአንሰሪንግ ስላምን ባለቤት ለክርክሩ ጋበዙት። ሻቢር አሊ ነበር የጋበዘው። ዮሐን ካትስን ለክርክር ጋበዘው። ድረገጹን የጀመረው እሱ ነበር። ዮሐን ካትስ እኔ ተከራካሪ አይደለሁም ጸሐፊ ነኝ ብሎ መለሰ። ዮሐንን እኔ ልተካው እንደምችል ነገርኩት። የምከራከረው እኔ ልሁን አልኩት። ግን የሆነ ሆኖ አንሰሪንግ ስላም ተጽዕኖ መፍጠር ጀመረ እና በዚያን ጊዜ ዩቲብ አልነበረም። ዛኪር ናይክ፣ ሳቢር አህመድና አዩብ እዚያ እንደነበረ አምናለሁ። ጥቂት ጊዜ አልፏል፣ ግን ሳቢር እንደዘገበው አውቃለሁ። ትንሽ ክፍል ውስጥ ነበር። ክርክሩ በክርስቶስ አምላክነት ላይ ነበር እና በሱራ 57 ቁጥር 3 እና በራእይ ምዕራፍ 1 ቁጥር 17 18 አሸነፍኩት። አሁን የለምን ጠቃሚ እንደሆነ ላሳየ፣ በሱራ ምዕራፍ 57 ቁጥር 3 ላይ ላብራራው። ከአላህ ስሞች አንዱ እሱ ፊተኛውና የመጨረሻው ነው የሚለው ነው። ስለዚህ ወደ ራእይ ምዕራፍ 1 ቁጥር 17 18 ሄድኩ እና አነበብኩት። በአየሁትም ጊዜ እንደሞተ ሰው ሆኜ ከእግሩ በታች ወደቅሁ ቀኝ እጁንም ጫነብኝ እንዲህም አለኝ አትፍራ ፊተኛውና መጨረሻው ሕያውም እኔ ነኝ ሞቼም ነበርሁ እነሆም ከዘላለም እስከ ዘላለም ድረስ ሕያው ነኝ የሞትና የሲኦል መክፈቻ አለኝ ይኸው ኢየሱስ ፊተኛውና የመጨረሻው ነኝ ብሏል ሞቼ ነበር እና ወደ ህይወት ተመልሻለሁ ብሏል ለምንድን ነው ኢየሱስ ፊተኛና የመጨረሻው ነኝ እያለ ያለው ቁራናችሁ አላህ ብቻ ፊተኛና የመጨረሻው ነው እያለ የእሱ መከራከሪያ ምን እንደነበር ታውቃለህ? ፊተኛውና የመጨረሻው የተለያዩ ትርጉም ሊኖራቸው ይችላል። አንድን ሰው ፊተኛና የመጨረሻ ብሎ መጥራት ይቻላል እና ለአላህ ካለው ትርጉም ጋር አንድ አይነት ትርጉም ሊኖረው አይገባም የሚል ነበር። አረጋግጥልኝ አልኩት። ቁርአን ውስጥ አንተ በተናገርክበት ሁኔታ የተናገረበትን አሳየኝ። አንተ በመሰረቱ ሰለፊነ እና ይህን ጽንሰ ሀሳብ አስታውስ። የአላህን ስሞችና ባህርያት አንድነት እነዚያ ለአላህ ብቻ የሆኑ ስሞች ለፍጡር ሊሰጡ አይችሉም አልኩት። በአጋጣሚ በሚያሳዝን ሁኔታ አልቀዳውትም ጅል ነበርኩ። አመንኳቸው፣ ያን ጊዜ የዋህ ነበርኩ። ሳቤል ቀርቶት ነበር። ነገር ግን በአጋጣሚ የእሱ ቅጂ ጥሩ አልነበረም፣ ድምፁ ጥሩ አልነበረም። ስለዚህ ቅጂውን ሲልክልኝ ለመስማት በጣም አስቸጋሪ ነበር። ስለዚህ እኔን አይክን ያሸነፍኩበት ክፍል ውስጥ ነበረ እና ሲቀዳው ነበረ ነገር ሲልክልኝ በጣም መጥፎ ነበር፣ ምንም ማድረግ አይቻልም። እናም አሁን ያ ክብር ለኢየሱስ ክርስቶስ ሲሆን በእኔ የተሸነፈበት ትንሽ ክርክር በእኔ በናይክ በሳቢል አህመድ እና በዚያ በነበሩ ሌሎች እና በጌታ በኢየሱስ መካከል ብቻ የሚታወቅ ነገር ነው። ምክንያቱም ሊክዱት ነው፣ እና እነሱ ሚክዱት ከሆነ ውሸታም ናቸው እያልኩ ፊታቸው ቆምና ውሸታሞች ናችሁ እላለሁ። ይህ ደግሞ ለምን መሐመድን መቃረን እንዳለብኝ ያሳምኖኛል፣ ምክንያቱም እናንተ ታማኝነት የላችሁ። ስለዚህ በመሰረቱ ናይክን በክርስቶስ አምላክነት ላይ በስኳኪ ቤተ መጽሐፍት በትን

እድንኝነቱ ግን ዛኪር ናይክ ከሳም ጋር በማንኛውም ጊዜ መድረክ ላይ ካሜራ ላይ ለክርክር ተመልሶ መምጣት ይችላል። በጣም ቀላል ነው። ቤቱን ለቆ መውጣት አይጠበቅበትም። አሁን በኢንተርኔት ላይ ማድረግ ይችላል በማንኛውም ጊዜ ችግር የለውም። እነዚህን ሰዎች የጋበዝ ናቸው እኛው ነ እና ሳም መጽሐፍ ቅዱስ ስላሴን ያስተምራል ወይ ቁርአን ተውሂድን ያስተምራል ወይ ቁርአን ስለ መጽሐፍ ቅዱስ የሚያስተምረው ነገር በተመለከተ እነዚህን ሁሉ ለክርክር ለሁሉም ሰው ክፍት አድርጓል። ትክክል ነውለማመድ

በመሰረቱ ዛኪር ናይክ አንድ ነገር ላይ ብቻ ጎበዝ ነው። በወጣትነቱ ብዙ ጥቅሶችን በቃሉ ሸምድዶ ነበር። ብዙ ጥቅሶችን በቃሉ ይዟል። ስለዚህ ጥቅሶችን በጥሩ መልኩ መናገር ይችላል። ከዚህ ውጭ የሚያቀርበው መከራከሪያ፣ የሚናገራቸው ነገሮች ማንም ሰው ሊናገር ከሚችለው ነገር በጣም የወረደ ነገር ነው። ሳምሻሙን ከዛኪር ናይክ የበለጠ የማስታወስና የማጣቀስ ችሎታ አለው። ነገር ግን ሳምሻሙን አውዳሚ ክርክሮችን ያቀርባል። ሳምሻሙን እነዚህን ሰዎች ሁሉንም በአንድ ጊዜ ያደቃቸዋል ብዬ አምናለሁ። በሌላ አነጋገር ዛኪር ናይክን ሻቢር አሊን ጃብል እና ሌሎች አስር ጨምረህ መድረክ ላይ ብታደርጋቸው ሳም ሻሙን ሁሉንም በአንድ ጊዜ ጭፈጭፋቸዋል ብዬ አምናለሁ። ስለዚህ ይህን ነገር ቀለል አድርገው፣ ኢየሱስ አምላክ ነኝ ያለበትን ቦታ ብቻ ሳይ እሺ ቀለል አድርገዋለሁ። አሁን ሻሃዳ ወስዳለሁ። ዝግጁ ነኝ። ሙስሊም ልታደርገኝ አዎ፣ እሺ፣ በቁርአንህ ውስጥ ኢየሱስ እኔ መሲህ ነኝ ያለበትን ቦታ እንድታሳየኝ ይፈልጋለሁ፣ እና ካሳየኸኝ አሁን ሻሃዳ ወስዳለሁ። አላህ ኢየሱስ መሲህ ነው ብሏል። አላህ ምን ይላል ብዬ አልጠየኩም? ኢየሱስ እኔ መሲህ ነኝ ያለበትን ቦታ በቁርአን ውስጥ አሳየኝ እና አሁን ሻሃዳ ወስዳለሁ። አይ እንደዚ ያለበት ቦታ የለም። እንደገና ብለው እንደዚ ያለበት ቦታ የለምእሺ ሁለተኛ ፈተና ኢየሱስ እኔ ወደ ማርያም የጣላት የአላህ ቃል ነኝ ያለበትን ቦታ አሳየኝ እና እኔ ሻሃዳ ወስዳለሁ። ለፈተናህ መልስ ከመስጠት በፊት መጀመሪያ የኔ መልስ መስጠት አለበት። ሁለተኛውን ጥያቄ መልስልኝ። ኢየሱስ እኔ ወደ ማርያም የላከኝ የአላህ ቃልኝ ያለበትን ቦታ አሳየኝ። ሳም እንደዚህ የሚልበት ቦታ የለም እና ቆይታ አደለም። ታምነዋለ ምክንያቱም አላህ ስላለው ሰዎች ሰምታችሁት፣ አላደል? ኢሳ እኔ መሲህ ነኝ የአላህ ቃል ነኝ ያለበትን ቦታ ሊያሳየኝ አይችልም። ነገር ግን አላህ ብሏል እያለኝ ነው። ስለዚህ ለእሱ ይህ በቂ ነው። አሁን እግዚአብሔር አብ ኢየሱስ አምላክና ፈጣሪ ነው ያለበትን ቦታ ላሳየ ነው። ወደ ዕብራውያን ምዕራፍ 1 ቁጥር 8 እስከ 12 አንተና ነቢይን ዳግመኛ እንቀብራችሁ። ዕብራውያን ምዕራፍ አንድ ከቁጥር 8 እስከ 12 አሁን ሰዎች በትክክል ሰምታችሁ አላደል? ኢሳ ራሱ ቃል በቃል ያለበት ቦታ የለም፣ ግን አላህ ተናግሯል ይህ በቂ ነው ለሱ። እግዚአብሔር አብ ኢየሱስ አምላክና ፈጣሪ እና አጽንቶ የሚይዝና ጌታ ነው ሲል አለን።

ብቻ ነው ፊተኛና የመጨረሻው ሊባል የሚችለው ብለሃል። መልስህን እንደማትለውጥ ተስፋ አድርጋለሁ። ባየሁትም ጊዜ እንደ ሞተ ሰው ሆኜ ከእግሩ በታች ወደቅሁ ቀኝ እጁንም ጫነብኝ እንዲህም አለኝ፣ አትፍራ፣ ፊተኛውና መጨረሻው ሕያውም እኔ ነኝ። ታዲያ ማን ነው የሚናገረው? ኢየሱስ በቀጥታ እየተናገር እንደሆነ የሚያሳይ ነገር ልታሳይኝ ትችላለ? አይ ስ ም እኔ ኢየሱስ ነው አላልኩም። ጥቅሱን አንድ ጊዜ እንደገና ላነብለ ነው። በአየሁትም ጊዜ እንደ ሞተ ሰው ሆኜ ከእግሩ በታች ወደቅሁ ቀኝ እጁንም ጫነብኝ እንዲህም አለኝ አትፍራ ፊተኛውና መጨረሻው ህያውም እኔ ነኝ ቁራን ትክክል ከሆነና አላህ ብቻ ፊተኛና የመጨረሻው ከሆነ ማነው እየተናገር ያለሁእውነት ያለው እውነት ለመናገር አላህ መሆን አለበት ይህ ያረፍተ ነገር የአላህ መሆን አለበት አይደል? በጣም ጥሩ። ከዚያ በኋላ ግን ጥቅሱ ልጨርስ ነው። ሞቼም ነበርሁ፣ እነሆም ከዘላለም እስከ ዘላለም ድረስ ሕያው ነኝ፣ የሞትና የሲኦል መክፈቻ አለኝ። ራእይ ምዕራፍ 1 ከቁጥር 17 እስከ 18። አንብብ ኢየሱስ አምላክ እንደሆነ እንደተናገረ አምናሃል? አሁን በቀጥታ ኢየሱስ እየተናገረ ያለበት ማግኘት ይችላለውነ? አዎ፣ ሊያሳይ ነው። ይህ በቀጥታ ኢየሱስ የተናገረው ጥቅስ ነው። ራእይ ምዕራፍ 1 ከቁጥር 17 እስከ 18 ተው ነው። አሁን የኢየሱስን ነው የጠቀስኩልህ። ግን በአይነት ያለ ነው ሬቬሌሽን አር ት ስ ካልቶሳሳትኩ ራእይ ከኢየሱስ ሞት በኋላ ነው። አይደ ስአ ም ን ጃን ን ስ ስ አይደለም። ኢየሱስ ሕያው እንደሆነ አንተም ታምናለህ እና ከሰማይ ለዮሐንስ ራእይን ገለጸለት። ኢየሱስ ሞቷል ብለ አታምንም። ስለዚህ ጌም አትጫወት። እሱ ሕያው ነው ብለ ታምናለህ እና እኛ ሕያው እንደሆነ እናውቃለን። እና እዚህ ጋር ኢየሱስ ነው እየተናገረ ያለው ቃላቶቹ ስማ

ስ ስ ስ ን ስ ለምን ስለዚህ፣ በቁርአን ውስጥ ኢየሱስ በፍርድ ቀን ስለሚናገረው ነገር ሲናገር መቀበል የለብህም ማለት ነው። ምክንያቱም ኢየሱስ በምድር ላይ ወይም በወንጌላት ላይ እየተናገረ አይደለም። ልክ በሱራ አልማይዳ ምዕራፍ አምስት ቁጥር 116 ላይ አላህ ኢሳን እንዲህ ሲለው፣ የመርየም ልጅ ኢሳ ሆይ አንተ ለሰዎቹ እኔና እናቴን ከአላህ ሌላ ሁለት አምላኮች አድርጋችሁ ያዙ ብለሃል። ይሄ ኢየሱስ በምድር ላይ እያለ የተናገረው አይደለም፣ በወንጌላትም ውስጥ የለም። ታዲያ ለምን ተቀበለዋል? ያ ከሞት በኋላ ባለው ህይወት ውስጥ ነው። ስለዚህ እንደዚህ አይነት ጨዋታዎችን አትጫወት፣ ወጥነት ያለው ነገር ተናገር። ስለዚህ ራእይ ምዕራፋን ከቁጥር 17 እስከ 18 አንብበልን። ባየሁትም ጊዜ እንደ ሞተ ሰው ሆኜ ከእግሩ በታች ወደቅሁ፣ ቀኝ እጁንም ጫነብኝ እንዲህ አለኝ፣ አትፍራ፤ ፊተኛውና መጨረሻው ሕያው ምን ነኝ፣ ሞቼም ነበርሁ፣ እነሆም ከዘላለም እስከ ዘላለም ድረስ ሕያው ነኝ፣ የሞትና የሲኦል መክፈቻ አለኝ። አሜን የፊተኛውና የመጨረሻው አላህ ብቻ ስለሆነ አላህ መቼ ነው ሞቶ ከሞት የተነሳው? እስኪ ጥያቄውን አንድ ድገምልኝ። የፊተኛውና የመጨረሻው አላህ ብቻ ስለሆነ ይህን አምናሃል። በሱራ አልማይዳ ምዕራፍ 57 ቁጥር 3 አላህ መቼ ሞቶ ነው ህያው የሆነው? ምክንያቱም እዚህ ጋር ሞቶ የተነሳው ነው። እኔ ፊተኛውና መጨረሻው ነኝ። ታዲያ አላህ መቼ ሞቶ ነው ህያው የሆነው ነው አላህ ሞተ ማለት ኃጢአት ነው። ቆይ ግን አላህ ብቻ ነው ፊተኛውና መጨረሻው እና ፊተኛውና መጨረሻው ሞቼ ያሆኛለሁ ብለዋል። እንደ መጽሐፍ ቅዱስ ከሆነ የሆነ መለኮታዊ አካል መሆን አለበት። አይደለም የሆነ መለኮታዊ አካል ይህን ማለት አይችልም። ከእውነተኛው አምላክ በቀር ይህን ሊናገር ማንም አይችልም። ስለዚህ አሁንም እጠይቃለሁ። አላህ እውነተኛው አምላክ ነው የምትለው መቼ ነው ሞቶ ህያው የሆነ? የለም፣ አልሞተም። አይ ቆይ ቆይ፣ ባየሁትም ጊዜ እንደሞተ ሰው ሆኜ ከእግሩ በታች ወደቅሁ። ቀኝ እጁንም ጫነብኝ እንዲህም አለኝ፦ አትፍራ፣ ፊተኛውና መጨረሻው ህያውም እኔ ነኝ፣ ሞቼም ነበርኩ፣ እነሆም ከዘላለም እስከ ዘላለም ድረስ ህያው ነኝ ብሏል። ምን ማለት ነው ሞት እኔ ፊተኛውና የመጨረሻው ነኝ ሞቼም ነበር፣ ነገር ግን አሁን ህያው ነኝ ብሏል። ምን እያልክ ነው? ለዛም ሊሆን ይችላል የእኛ ሊቃውንት የአዲስ ኪዳን አንዳንድ ነገሮች ተበርዘዋል የሚሉት ይ ስ አማ ማለት የምትችለው ይህንኑ ነው። ምክንያቱም መጽሐፍ ቅዱስን ሙሉ በሙሉ ከተቀበልክ ኢየሱስ ኃያሉ አምላክ ነኝ፣ በስጋ የተገለጠ አምላክ ነኝ፣ አብ ወይም መንፈስ ቅዱስ ሳይሆን ሌላኛው አካል ነኝ እንዳለ ከመቀበል ውጭ ሌላ ምንም አማራጭ የለም። ለዛም ነው እኛ ስላሴያውያን የሆነው ሙስሊሞች ሁሉ ማለት የምትችሉት ይህንኑ ነው፣ ይህንም ብቻ ነው ማለት የምትችለው። ነገር ግን የዮሐንስ ራዕይ ከቁርአን በፊት ስለመጣ በቁርአን ውስጥ ለአላህ ተብሎ የተነገረው ና የመጨረሻ የሚለው መጠሪያ ከመጽሐፍ ቅዱሴ እንዳልተወሰደ አረጋግጠልኝ። ምክንያቱም ብሉይ ኪዳንና አዲስ ኪዳን ሲጻፍ ቁርአን አልነበረም፣ እና ለዘመናት ሁሉም እውነተኛ አማኞች ኢየሱስን እንደ ፊተኛና የመጨረሻ ያውቁት ነበር። ከዚያም ቁርአን ብቅ አለ፣ እና የኢየሱስን ማዕረግ ወስዶ ለአምላክህ ሰጠው። ስለዚህ የአንተ ቁርአን ይህንን የኢየሱስን ማዕረግ ሰርቆ ለአምላክህ ሰጠው እንጂ መጽሐፍ ቅዱስ አይደለም የሚሰረቀው። ስርቆት ይህ ትክክል አይደለም ብዬ አስባለሁ። ምናልባት ያህዌ እራሱ አድርጎት ሊሆን ይችላል።

በታሪክ በታሪክ አንድን ገለልተኛ ሰው ውሰድ እኔ ክርስቲያን መሆኔን እርሳው አንተ ሙስሊም ነህ እኔ አምላክ የለሽ ነኝ እናም ይህ ራእይ ከቁርአን በፊት እንደተጻፈ አየው እናም በዘጠና ዓመተ ምህረት አካባቢ የተጻፈው ራእይ ላይ ኢየሱስ ፊተኛውና የመጨረሻው ነው ይላል ከዚያም ይህ አንተ የምትለው መጽሐፍ በሰባተኛው ክፍለ ዘመን ይመጣና አላህ ፊተኛውና የመጨረሻው ነው ይላል በኢየሱስም ሆነ በአላህ አላም ነው ስለዚህ ይህ መጽሐፍ ኢየሱስ ፊተኛና የመጨረሻው ነው ያለው ከቁርአን በፊት ሲሆን ይህ ሌላኛው መጽሐፍ በኋላ ይመጣና ይህንን የኢየሱስ ማዕረግ ወስዶ በአላህ አፍ ውስጥ ያስቀምጣል። ስለዚህ በእርግጥ ቁርአን ይህንን ስያሜ ወሰደው ስያሜውን ለኢየሱስ ከሚሰጠው መጽሐፍ ነው። በታሪክ በጊዜ ቅደም ተከተል ኢየሱስ ፊተኛና የመጨረሻው ነኝ ያለው ከአንተ አላህ በፊት ነው። በጊዜ አዎ ያ ተከስቷል። ነገር ግን አንተ ከምስራቃዊው ዓለም ክፍል ነ እንግዲያው፣ እያንዳንዱ አምላክ በቅዱሳት መጽሐፍት ውስጥ ፊተኛና የመጨረሻው መሆኑን መረዳት አለብህ። የተለመደ ነው። ስለዚህ ኢየሱስ አምላክ መሆኑን አምነ ተቀብለሃል። ምክንያቱም አምላክ ሁሉ ፊተኛውና የመጨረሻው ነው ብለሃል። ስለዚህ ኢየሱስ አምላክ እንደሆነ አምናሃል። አመሰግናለሁ። ማለት በመጽሐፍ ላይ እንደዛ ተጽፏል። ለዛ ነው መጽሐፋችሁ ተበርዟል የምንለው።

በጣም ጥሩ። ስለዚህ በመጽሐፍ ቅዱሴ ውስጥ ኢየሱስ አምላክ ነኝ ማለቱን ለምን አሁንም ከእኔ ጋር ትከራከራለህ? ቢያንስ አሁን ያንን እውነታ እንቀበላለን። ቀጣይ እውነትም ምንድን ነው? አዳ በቃ ይህን ነው ማለት የምፈልገው አህመድ ዲዳት የቱ ጋር ነው ኢየሱስ በቀጥታ ቃል በቃል እኔ አምላክ ነኝ አለው ብሎ የጠየቀውን ጥያቄ ነው ጓደኛችን አሁን የመለሰለት። ምክንያቱም ሙስሊሙ ጓደኛችን በመጽሐፍ ቅዱሳችን ኢየሱስ እኔ አምላክ ነኝ እንዳለ አምኗል። So we stop this nonsense that Jesus ስለዚህ አሁን ኢየሱስ በመጽሐፍ ቅዱስ ውስጥ አምላክ ነኝ ያላለም የሚለውን ይሄን ክርክር አሁን ማቆም ምን ተስማምተን ስለዚህ ወደ ሌላ መሄድ እንችላለን? በመጽሐፍ መሰረት እርሱ አምላክ እንደሆነ ስማማለሁ። So that means ኢየሱስ አምላክ ለመሆኑ ሌላ ምንም አይነት ተቃውሞ የለም። ምክንያቱም እሱ አምላክም ሰውም ነኝ ማለቱን አምላክም ሰውም በአንድ አካል